አ ወልድ ወመንፈስ ቅዱስ አዶ አምላክ ብፁዕ እቱ ዘይነስ ከሚቀበል የሚሰጥ ብፁዕ ነው፣ ምስጉን ነው ይላል ቅዱስ መጽሐፍ። አሁንም የተላለፈላችሁ መልእክት በሰሜን ወሎ ሀገረ ስብከት ጽሕፈት ቤት ከሁለት ሺህ አስራ ሶስት ዓመተ ምሕረት ጀምሮ እስካሁን ድረስ በውጭ ሀገር ያላችሁ ኢትዮጵያውያን ወገኖቻችን የረዳችሁትን በሀገራችን በአዲስ አበባም በሀገር ቤትም ሁሉ የረዳችሁት እርዳታ ምንም እንኳ ብፁዕ አቡነ ኤርምያስ ደጋግመው ደጋግመው በማስመዳያም በጽሑፍም ቢገልጹትም አሁንም መላልሰን መላልሰን የሰጣችሁት ገንዘብ ከምን ላይ እንደዋለ ለመግለጽ አስበን ነው። በተፈጥሮአዊና ሰው ሰራሽ ችግሮች ለተጎዱ ወገኖችና ለተቋማት የተደረገ የአይነትና የገንዘብ ድጋፍ ጠቅላላ በገንዘብ ሲሰላ ሰማኒያ አምስት ሚሊዮን ስምንት መቶ ሀያ ሶስት ሺህ ስድስት መቶ ዘጠና ዘጠኝ ብር ይሆናል። ለአብነት መምህራን በቋሚነት አምስት ሚሊዮን ሰባት መቶ አምሳ ስምንት ሺ ሶስት መቶ አርባ ሶስት ይሆናል። ለልማት ቦታ ካሳ ለፕሮጀክት ግንባታና እድሳት ሁለት መቶ ሰባ ሚሊዮን ሁለት መቶ ሰባ ስድስት ሶስት መቶ ሀያ ብር ይሆናል በድምሮ ሶስት መቶ ሰባ አምስት ሚሊዮን ሶስት መቶ አምሳ አራት ሺ ዘጠኝ መቶ አስራ ስምንት ብር ይሆናል። ይህንን እንግዲህ ስንል በብፁዕ አቡነ ኤርምያስ አስተዋሽነት፣ ቀስቃሽነት በአሜሪካም ደግመው ደጋግመው በመሄድ በአዲስ አበባም በአዳራሽም በማሰባሰብ በግለሰቦችም የተደረገው ስጦታ በስራ ላይ እንደዋለ ነው የገለጽንላቸው። እንግዲህ ሀገራችን በጦር በችግር ላይ ካለችው እንግዲህ ከአምሳ አመት ከአምሳ አመት በላይ መሆኑ ነው። ከአምሳ አመት በላይ መሆኑ ከደርግ ጀምሮ ይኸው በጠቅላላ ግን ሁሉ ችግረኛ ነው። ችግረኛ ነው። ሁል ጊዜ ደግሞ መለመን፣ ሰጪውም ይሰለቻል፣ ለማኙም ይመረራል ይከብደዋል። የሚሰሰው ምንጊዜም ደስ እያለው ነው የሚለምን ግን እየተሰቀቀ ነው። ይሰጡኝ አይሰጡኝ እያለ እና በሰቀቀን ነው። ስለ ይህ ከዚህ ነፃ ለመሆን ብፁዕ አቡነ ኤርምያስ በወልዳይ ከተማ ዳጎ አካባቢ ያው እንግዲህ መንግስት ሰባት ፎቅ ካልሆነ ለሌላ ስራ አይፈቀድም ስላላቸው ምእመናንን በማመን በእጃቸው ያለ ገንዘብ ሳይኖር ጀምረው አሁን ሊጨርሱት አንድ ውበቅ ብቻ ነው የቀራቸው። ስድስት ሁሉ ተጠናቋል። ሰባተኛውም አሁን ኮለኑ ቁሟል፣ ሊያልቅ እየተገባደደ ነው። የሁሉ እናንተን በማመን እናንተ ይረዱኛል እነሱ በማለት ነው። እኛ መቼም ገንዘባችን ምእመናን ናቸው፣ የምናገለግለውም ምእመናንን ነው። አዎ በድቁናው በቅስትናው በጵጵስናው በመርጀትነቱ በሁሉ የምናገለግለው ክርስቲያንን ቤተ ክርስቲያንን ነው። ቤተ ክርስቲያን አገልግሎት በጽማለ እንደ ሌላው አገር እንዲያው አይደለም። ቤተ ክርስቲያኗ ሰፊ አገልግሎት ያስፈልጋታል በማለት ብፁዕ አቡነ ኤርምያስ ገና ጳጳስ ሳይሆኑ በተማሪ ቤት ሳሉ በሰዋስቦ ብርሃን ጳውሎስ ከፍተኛ ኮሌጅ አሁን ኮሌጅ ሆኗል። እዛ በትምህርት ቤት ሳሉ አዎ፣ ልጆቻቸውን መንፈሳዊ ልጆቻቸውን አስተባብረው በመቄት ወረዳ አስፋይ ገነተ ቅዱስ ጊዮርጊስ ቤተ ክርስቲያን አዳሪ ተማ ትምህርት ቤት በማቋቋም አዎ ሰፊ ወይም ብዛት ሰፊ እንዲያው የተለመደ አማረኛ ነው። ብዛት ተሆነ ብዛት ነው። ሰፊ ደግሞ የወርድ ነው፣ የብዛት አይደለም። እና ብዛት ያላቸው ደቀ መዛሙርት እየተማሩ እየወጡ ነው። ገና ከዛ ጊዜ ጀምረው ነው ሀገሩን የተመለከቱት ሀገሩ በጣም የታሪክ ሀገር ነው። የእምነት ሀገር ነው። የቅዱሳን ሀገር ነው። ነገር ግን በሩቅ ነበር የሚታየው ብፁዕ አቡነ ብፁዕ ቅዱስ አቡነ ተክለ ሃይማኖት ናቸው። ያንን አገር በድለነዋል ያንን አገር አላገለገልነውም እያሉ አይናገሩ ነበሩ። የታሪክ ቦታዎችን በማየት እነ ግሸን ማርያም ግማዴ መስቀሉ ያለባችው ቦታ እነ ቅዱስ ላሊበላ አዎ፣ ሶስት መቶ ሰላሳ ሶስት ዘመን አዎ የኖሩበት ቦታ የዓለምን ቱሪስቶች አይን የሚስብ አእምሯቸውን የሚያዞር ህንጻ የሰሩ በሌላውም በሌላውም ሁሉ ቦታ ትላልቅ ቦታዎች ያሉበት ሀገር ነው። አዎ እነ ቅዱስ ናኩቶላብ እነ ይምራህ እነ ክርስቶስ እነ ራማ ኪዳነ ምሕረት በርከት ያሉ ከድንጋይ የተፈለፈሉ ቦታዎች ያሉበት ቦታ ነው። ልናስብበት የሚገባ ነው። በእውነት አሁን ላሊበላ የቱሪስቶች መቆም ባይበሰው ሰራሽ ጦርነት ምክንያት ብዙ የኢኮኖሚ ድቀት እየገጠመው ነው። ቢሆንም ቀደም ሲል ታስቦበት አንዳንድ ሁነታ ስለተቋቋሙ የናንተም እርዳታ ስላልተለያያቸው ነው እንጂ እስካሁን ይዘጋ ነበረ እና ብፁዕ አቡነ ኤርምያስ በእውነቱ ለራሳቸው ለራሳቸው የሚጠጉበት እንኳ የሳር ቤት እንኳ የላቸውም። አዲስ አበባ ሄደው እዛው ቤተ ክህነቱ በሰጣቸው እዛው ተጠግተው ነው የሚወጡት። ሀሳባቸው ለቤተ ክርስቲያን ነው። አብሮ ያደገ አእምሮ ነው። ይህም ገና በትምህርት ቤት ሳሉ የጀመሩ ናቸው እና ከመተቸት አዎ፣ ሌላ እንትንተ ማለት ሁላችንም በእውቀትም በገንዘብም በጉልበትም ብንረዳቸው። ሌላው በይ በወልዳያ ዙሪያ ወይ ብላ ማርያም የሚሰሩት አዲስ ትምህርት ቤት በጣም አስደናቂ ነው። እቅዳቸው እንግዲህ የመጀመሪያ ቅርብ ማለት ነው። አራት መቶ ተማሪ የሚይዝ መቶ ሴቶች ሴቶች ሁሉ ብዙ መምህራኖች አሉ። አሁን እንቆጥራቸው በየክፍለ ሀገሩ እንኳ ያሉ ከሰላሳ በላይ እንኳ ያልኳቸው አሉ እና ትምህርት ቤት ከተከፈተ ይማራሉ በማለት ለሴቶችም ድርሻ ሰጥተው አሁን የወንዶቹ ግንባታው ትምህርት ቤቱ አልቆ ቀለሙ እየተቀባ ነው። የምግብ አዳራሽ ይቀራል፣ የማስተማሪያ እንትን አዳራሽ ይቀራል፣ የካናት ማሰልጠኛ ይቀራል። በጠቅላላ ዙሪያውን ሁሉ አጥር ያስፈልገዋል የወይ ብላም ህዝብ አካባቢ በጣም በጣም ሀሳባቸውን ተቀብሎ በግዥም የሸጠላቸው አለ፣ እነሱም በእርዳታ የሰጡት አሉ። ይህ ሁሉም መላ ኢትዮጵያን የሚያገለግል ነው። ከዚህ እየመነጨ ነው። በጠቅላላ እንኳን ኢትዮጵያ ውጭ አገር እንኳ ሁዶ የሚያገለግለው ከዚህ የተመረተ ነው እንዲያው ሁላችን አረቀን ብናየው በጣም ጥሩ ነው። ቅድም እንዳልኩት ሁልጊዜ ከመለመል ለመዳን ራሳችንን ለመቻል ብፁዕ አቡነ ኤርምያስ በደሴ አንድ ሆቴል የገቢ ምንጭ የሚሆን ገዝተዋል። አንዳንዶች ሰዎች ሆቴል ቤተተ መሆን ሆስፒታል ቢሆን ይላሉ ሆስፒታል ለማድረግ ቦታ ያስፈልገዋል ለብቻ የሆነ ያስፈልገዋል የ የነበረውን ነው ያንን ያገዙ ያም ደግሞ በመጥፋቱ ነው ያም ሆነ ይህ ያም ሆነ ይህ የገቢ ምንጭ ለማግኘት እንጂ ለራስ ለንግድ የተቋቋመ አይደለምና ይህንንም በሰላም ብታዩት አ በሰላም ብታዩት በሰላም በተተረጎሙት እና ስለዚህ አገሯን አብያተ ክርስቲያኗን ራሷን ለማስቻል ነው የሚጠሩ እና እንግዲህ ሁላችሁም ምርዷቸው ሁላችሁም በባላችሁ ይህ ብቻ አደለም ይህ ብቻ አደለም በጋሸናም በጋሸና የሚያቋቋሙት አለ። በየወረዳዎቹ ሁሉ የተቋቋሟሉ። ቤተ ክርስቲያኗን ራሷን ለማስቻል ካህናት ሁሉም ሰባኪ፣ ሁሉም አስተማሪ እንዲሆን በተውሶ ሰባኪ አይደለም፣ በራሱ መማር፣ ዲያቆኑም ሰባኪ መሆን አለበት ቄሱም ሰባኪ መሆን አለበት፣ መርጌታውም ሰባኪ መሆን አለበት ነው የሚሉት። ይህንም ሀሳብ እንደሱ ነው። አዎ፣ እና በማሰልጠንም በሁሉም እየተሯሯጡ ነው። ቅዱስ ሲኖዶስም እንግዲህ ሀሳባቸውን በመደገፍ ሊለገስ የሚገባውን ነገር በተለግሷቸው። በጣም መልካም ነው። እኔ እንኳ እንዲያው ስራውን መጎመቻ አይቼ ተደነቄ ተደነቄ እንዲያው ብተነፍስ ያም ብዬ ነው ይህንን ያስተላለፍኩትና ሌላ ትችት ሳሰጡ በክብር ተቀብላቸው ሀብታቸው፣ ገንዘባቸው ስራ ላይ እየዋለ ነውና ለምሳሌ በአምስቱ ወራት ወልዳዬ በአምስት ወራት ችግር ላይ በወደቀችበት ጊዜ ብፁዕ አባታችን በሁሉም በስድስቱ ቤተክርስቲያን ሁሉ ኮሚቴ አቋቁመው ብድር የሚሰጠው ብድር እንዲሰጥ፣ በስጦታ የሚሰጠው በስጦታ እንዲሰጥ፣ አዎ ከመድኃኒት ኩሉ ሳይቀር በዛ ጊዜ አይ ሽብር ነው ምናምን ብለው ፈርጥጠው አዲስ አበባ አልገቡም። እዚሁ ህዝቡ ጋራ መከራውን እየተቀበሉ ነው ያሳለፉት። በዛም ጊዜ ሁሉ የሰጣችሁት ያው ተገልጧል። እና በቀና በቀና እንመልከተው፣ በቀና እናየው፣ በቀና ተመለከት ነው። ሌላም እናቀናለን። እንኳን ይችን አሁንም በተለይ በውጭ አገር ያላቸው ኢትዮጵያውያን ሴቱም ወንዱም ሞሩም ያልተማረውም አገር አይረሳም፣ አገር አይነፈግም እና የምታደርጉት አድራጎት በጣም የሚያስደሰት ነውና ሳትሰለቹ ለማኙም ቢበዛባቸው ሳትመረሩ፣ አሁን ልግስናቸውን እንዴት ሰጡ እናሳስባለን። እግዚአብሔር የሰጣቸው ትን ሁሉ ጤናውን ይስጣቸው፣ ሀብቱን ያድላቸው፣ እድሜያቸውን ያስረዝምላቸው። በተለይ አዲስ አበባን ግንድ ያሉት ነው የምለው እኔ አዲስ አበባ በጠቅላላ ገጠር ላልብስ ሰዎች ሁሉ ከጣኑ ከጧፉ ጀምሮ ቤተ ክርስቲያኑ ሁሉ የሚደግፍ የሚያቋቋም በዛ ያለው ነው። እና አሁንም ልግስናቸውን እንታ እንዳታቋረጡ እግዚአብሔር ለአገራችን ሰላምን ሰጥቶ በውጭ አላቸውም አገራቸውን እየጎበኛቸው እያያቸው ከወገኖቻቸው ጋር እየተገናኛቸው እንደትቀዱ እግዚአብሔር ይቅር ብሎ ሰላሙን ሰጥቶ። ምንም ከጦርነት ጥፋት እንጂ ልማት አይገኝም። እንኳን ለሰው ለእንጨቱ ሁሉ መቅሰፍት ነው። እንጨቱ ሁሉ እየተቆራረጠ እየተበጣጠሰ ነው የሚሄደው። አዎ፣ ከጦርነት ምንም አንድ ውጤት የለውም። ከሰላም ግን ብዙ ውጤት አለው። እግዚአብሔር ለሀገራችን ሰላምን ይስጠን። በየቦታው የሚዋደቁ ወንድሞቻችን እጅግ ያሳዝናል፣ እጅግ ያስለቅሳል። ይህንን ሁሉ ጠጥ አድርጎ ቤታቸው ልጆቻቸው ጋር አንድ ላይ ለመሆን ያውቃቸው። የመሪውንም ክፍል እግዚአብሔር ያስተካክልልን። አቡነ ዘበሰማያት እንድገም። አባ ጨረሮ ዘሰሜን ወሎ አሁ አሁን በድካም ላይ ያሉ ብፁዕ አቡነ ኤርምያስ እየጠሩኝ እየረዱኝ ያለው ነው እና አደራቸውን ወንድሞቻችን፣ ልጆቻችን፣ አባቶቻችን